የጠፉብንን የኢሜይል ፓስወርዶችን እጅግ በጣም በቀላሉ እንዴት አንድ ቦታ ማግኘት እንደምንችል በዛሬ ቪዲዮ የምናየው ይሆናል። በስልካችሁም ሆነ በኮምፒውተራችሁ መጠቀም ትችላላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። መልካምነት ከዚህ ነው የሚጀምረው። ቪዲዮን ስትጀምሩት ላይክ በማድረግ ጀምሩ። አሁን ወደ ቪዲዮ። ስለዚህ የጠፉብንን ፓስወርዶች ለማግኘት ወደ ክሮም በመግባት ማይ ፓስወርድ ብለን ሰርች እናደርጋለን ማለት ነው። በዚህ መልኩ እዚህ ጋር እንደምታዩት የሚመጣላችሁ ዌብሳይት አለ። እሱን አንዴ እናከዋለን ማለት ነው። ወደዚህ ፔጅ በዚህ መልኩ ያስገባናል። በዚህ መልኩ ወደዚህ ከገባን በኋላ ማኔጅ ፓስወርድስ የሚል አለ። እሱን አንዴ እናከዋለን ማለት ነው። እዚህ ጋር እንደምታዩቸው የጠፉብንን የኢሜል ፓስወርዶችን ያመጣልናል ማለት ነው። የሁሉንም እዚህ ጋር ያመጣላችኋል። እናንተ የፈለጋችሁትን የረሳችሁትን ኢሜል ከዚህ ነክታችሁ ፓስወርዱን ማየት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ፔፓል አካውንት የሚል አለኝ ማለት ነው። የፔፓል ፓስወርዴ ከጠፋብኝ እዚ ጋር ፔፓል የሚለውን እነካዋለሁኝ እዚህ ጋር እንደምታዩት ያከበብኩላችሁ ቦታ ፓስወርዴን አግኝቻለሁ ማለት ነው። እጅግ በጣም በቀላሉ እናንተ በዚህ መልኩ የጠፉባችሁን ፓስወርዶች ማግኘት ትችላላችሁ ማለት ነው። የአይን ምልክቱን በመንካት እነዚህን ፓስወርዶች ማወቅ ትችላላችሁ። በዚህ መልኩ እንግዲህ የጠፉባችሁን ፓስወርዶች ማግኘት ትችላላችሁ ማለት ነው። ይህ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በሌላና በአስተማሪ ቪዲዮ እስከምንገናኝ ቸር ያቆየን።